ሄሉዬ እንግዲህ ዛሬ ገረመኝ ገረመኝ የኔም ልብ እንዳንተ አለመደንደኑ በማለት እንግዲህ በዘቢባ ግርማ ሙዚቃ ነበረ ብትን ስትል የነበረችው ለናቲ ይመስላል። ናቲም ትናንትና ለሄሉ እየጋበዛት ነበረ ሙዚቃ እብድ ክንፍ እያለ ማለት ነው። በነገራችን ላይ ሁለቱ ጋም ቤተሰቦች ያላለቀ ፍቅር አለ። ፍቅር ሲጀመር እኮ አያልቅም አይደል እንዴ? ግን ምናለ ያው መሸነፍ የሚባል ነገር ሁለቱ ጋም አይታይም መሸነፍ የሚባለው ነገር ሄሉ ጋም ናቲጋም አይታይም እና ፍቅር ውስጥ ደግሞ መሸነፍም መሸናነፍም የለ ማለት ስለዛ ናቲጋም ያላለቀ ፍቅር አለ፣ ሄሉ ጋም ያላለቀ ፍቅር አለ። ግን ማን ይቅርታ ይጠይቅ? ናቲም እሺ አጥፍቻለው፣ የእኔ ጥፋት ነው፣ የእኔ ውድ አፈቅርሻለው፣ እወድሻለው፣ በቃ ወደ በፊታችን እንመለስ የሚለውን ቃል ለማውጣት በጣም ነው የከበደው። አጥፍቶ አሉ እኮ ጥፋተኛ ነው። ሄሉ ጋም ያው መቸኮሏ ጥፋተኛ ናት። ግን አንዳቸው ጥፋተኝነታቸው ናም ነው ይቅርታ ብለው ፍቅራቸውን ማስቀጠል አልፈለጉም። ሁለቱም እኮ ሕይወት አልጀመሩም። ግን ደግሞ አንጀት በሚያባባ ሙዚቃ ሄሉየም የኔ ልብ እንዳንተ አለመደንደኑ በማለት እሱም ትናንትና ከነፍኩልሽ አበድኩልሽ በሚል ሙዚቃ ነበር የመጣውና እንደው ሄሉና ናቲ እንደው ታርቃችሁ እንደው ወደ ድሯችሁ ተመልሳችሁ በተለይ ደግሞ ናቲ ወደ ኢትዮጵያ መጡ፣ ወደ ኢትዮጵያ መጡ። ያችን ፕራንክ እንደው ሄሉ ይ ናቲን እኮ እብድ ክንፍ ነበር ሄሉ የምታደርገው በፕራንክ። እንደነሱ ፕራንክ የሚሰራ የለም በነገራችን ላይ ሄሉ ፕራንክ አትኮርጅም ፕራንክ አትኮርጅም። ሀሳቡ ኬት ኬት እንደሚመጣላት አላቅም። አሁን ደግሞ ያው ናቲ ሲጠፋ ደግሞ ወደ ማዘር ተሸጋግራ ማዘርንም ያጨጓራ እየላጠች ነው። እሷ በፕራንክ የምትቻል አደለች፣ የፕራንክ ንጉስ ናትና ና ያቺ የመናያችሁ ዘና ፈታ የምታደርጉን ፕራንካችሁም ናፍቆናል። ወደ ድሯችሁ ፍቅራችሁ ብትመለሱም ደስ ይለናል። ሁለታችሁም ፍቅርን በሚነካ ልብን፣ ስሜትን በሚጎዳ ሙዚቃ ከምትመጡብን እንደ ሁለታችሁም ታርቃችሁ አንድ ብትሆኑልን ነው ምለ ቤተሰቦች፣ አይመስላችሁም? ቤተሰቦች እስቲ እናንተ ማሳብ አስታይታችሁን ስጡ። ሄሉ የሚው የኔም ልብ ገረመኝ ገረመኝ የኔም ልብ እንዳንተ አለመደንደኑ እያለች ነው። እና የናቲ ልብ አልደነደንም። አንድ ቀን ይቅርታ ይጠይቅሻል። ግን እውነት ምን ችግር አለው ወእናቲ ራሱ ይቅርታ ቢጠይቃት እሷ ወን ቅርታ ብትጠይቀው ፍቅር ካለ ማለት ነው። እና የልጅነት ፍቅር ቀላል ነው እንዳይደለም እኮ እና ታርቃችሁ በአንድ ላይ እንድትመጡልን እኛ ምኞታችን ነው። እንደምትመጡም ተስፋ እናደርጋለን። ምክንያቱም ሁለታችሁም ገና ናችሁ። እናቲም አይ ሄሉ በቃችን ብሎ የጀመረው ህይወት የለም። ቲክቶክ ላይ የሚመጣው በፍቅር ሙዚቃ ነው ሄሉን በሚነካ ሄሉዬም ስትመጣ ቲክቶክ ላይ እናትዬን በሚነካ ነው። ስለዛ ገና ምንም አልተቋረጠም እኮ ይነሱ ፍቅር ገና ነው። አንድ ቀን እንደሚገናኙ ተስፋ እናደርጋለን ማለት ነው። ቤተሰቦቼ ሄሉዬ ዛሬ ደግሞ አምሮባታ ትንሽ። ግን እኔ ሄሉዬ ጋር አስተያየት መስጠት የምፈልገው ቀሚሲሽ ሄሉ ቀሚስሽን አስተካከ የሚቆንጆ ቀሚስሽ ይስተካከል። ከኋላ ክፍት ነው እውነት ከኋላ ክፍት ነው። ወድ በጣም ነው ምንወድሽ። ሴት ልጅ ክንብንብ ስትል ነው ጥሩ። ግልጥ ግልጥ ስትል ጥሩ አይደለም፣ ላንቺም፣ ላይንም፣ ለሚወድሽም ለተመልካችም ጥሩ አይደለም። እና የለበሰችው ልብስ ቲክቶክ ላይ ከኋላ እውነት ክፍት ነው። በእርግጥ ፋሽን ነው እንደ ዘመኑ ኑን ነው ግን ቢሆንም ለቤተሰብም ለራስም ክንብንብ ሲባል ጥሩ ነው። ሄሉ ደግሞ ያው ከሱሪ በላይ በጣም ቀሚስ ያምርባታል፣ ቀሚስ በጣም ነው የሚያምርባት። እና ይሄ የራሴ አስተያየት ነው፣ ቤተሰቦች ማለት ነው። በተረፈ ናቲ ራሱ ከስቷል፣ ሲከሳ ደግሞ አምሮበታል፣ ሰውነቱ በጣም ቀንሷል። እና ቦርጆ ምናምን ጥፍጥፍት ብሎ አምሮበታል፣ ናትዬ ማለት ነው። ሄሉዬም አልቆረጠችም፣ እሱም አልቆረጠም። ያው እግዚአብሔር ያገናኛችሁ እውነት እውነተኛ ፍቅር መቼም ዞሮ ዞሮ መገናኘታችሁ አይቀርም።